ሰላምና ጤና ይስጥልን። ወዲ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ወደ እናንተ ማቅረብ እንጀምራለን። በቅድሚያም አበይት ነጥቦችን እንጠቁማችሁ። የፋኖ ኃይሎች ወደ አንድነት የሚያደርጉት ጉዞ ወደ መገባደጃው መድረሱ ተገለጸም በቀዳሚነት የምንመለከተው ጉዳያችን ነው። ሕወሓት ፌዴራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ከሰሰም እናስቃኛችኋለን። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ ያከራዩ ሰዎች የቤታቸው ካርታ ሊመክን እንደሆነ ተገለጸ። ይህንም ታደምጣላችሁ። በአማራ ክልል ቋራ ሳሊ ከተማ በተፈጸመ የድሮን ጥቃት የበርካታ ንጹሐን ሰዎች ህይወት መቀጠፉ ተመላክቷል። አብራችሁን ኮቆያቸው የምታደምጡት ሌላኛው መረጃችን ነው። የኢትዮጵያን ህልውና የሚፈታተኑ በርካታ አሻጥሮች መኖራቸውን የሰሜን ምዕራብ ዕዝ ዋና አዛዥ ሌትናል ጀኔራል ብርሃኑ በቀለ ግልጽ አድርገዋል። ታደምጣላችሁ? በጋምቤላ ክልል ከአራት ያላነሱ ሰዎች በየኒወርም በሽታ መያዛቸውን የክልሉ ጤና ቢሮ አስታውቀዋል። ክቡራን እያምዛራ ሚዲያ ቤተሰቦች አብራችሁን ስትቆዩ እና ሌሎች መረጃዎቹን ታደምጣላችሁ። አሁን ወደ ዝርዝር መረጃው እናልፋለን። የፋኖ ኃይሎች ወደ አንድነት የሚያደርጉት ጉዞ ወደ መገባደጃው መድረሱ ተገለጸ። በአማራ ክልልና ከክልል ውጪ የሚንቀሳቀሱ የፋኖ ኃይሎች በተበታተነ አደረጃጀት ውስጥ መንቀሳቀሳቸው የሚሹትን ወታደራዊና ፖለቲካዊ ድል እንዳዘገየባቸው ይናገራሉ። ፋኖ በሚሰኘው የትግል ማዕቀፍ ውስጥ የሚንቀሳቀሱ አደረጃጀቶች አንድ ለመሆን የሚያስችላቸውን ስራ ከጀመሩ የሰነባበቱ ሲሆን አሁን ላይ አንድነታቸውን ይፋ ለማድረግ የሚችሉበት ደረጃ ላይ መድረሳቸውን ለመከታው ማሞቅ ርበታለኝ ያሉን የመረጃ ምንጭ ለአምዛራ ሚዲያ ተናግረዋል። ለፋኖ ኃይሎች አንድነት እንቅፋት በመሆን ስማቸው ይነሳ የነበረው ዘመነ ካሴና እስክንድር ነጋ ሲሆኑ፣ በተለይ እስክንድር ነጋ ከፋኖ ኃይሎች መለያየት ጀርባ ስማቸው በጉልህ የሚነሳ ታጋይ ናቸው። እስክንድር ነጋ የሚንቀሳቀሱበት የነበረው ቀጠና በሸዋ ቀጠና የሚንቀሳቀሱ የፋኖ ኃይሎች ትናንት የጋራ ግንባር ፈጥረው በወሰዱት ወታደራዊ ኦፕሬሽን ድል መቀዳጀታቸው ለአንድነቱ የሚደረገውን ጉዞ መገባደጃ የሚያሳይ እንደሆነ ተነስቷል። በሸዋ ከሚንቀሳቀሱ የፋኖ ኃይሎች መሪዎች መካከል አንዱ መከታው ማሞ አቶ እስክንድር ነጋን ለአንድነታችን እንቅፋት የምትሆን ከሆነ ከትግላችን መውጣት ይኖርብሃል እንዳለው ነው ምንጩ የተናገሩት። ህወሀት ፌዴራል መንግስቱ በትግራይ ትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍት እየሰራ ነው ሲል ከሰሰም ድርጅቱ ማምሻውን ባስተላለፈው መልእክቱ ነው። የፌዴራል መንግስቱ የትግራይ ህዝብ ለፖለቲካ ትርፍ ማሳለጫ አድርጎታል ሲል የወነጀለው ህወሀት ፌዴራል መንግስቱ በምዕራብ ትግራይ አሰማርቷቸዋል ያላቸው ታጣቂዎች በተፈናቃዮች ጉዳይ ላይ የትግራይን ህዝብ ለማሳሳት የያዙት ስትራቴጂ በጥሩ ሁኔታ እየሄደላቸው መሆኑን በአደባባይ በድፍረት መናገር ጀምረዋል ብሏል። ህወሀት ፌዴራል መንግስቱ በምዕራብ ትግራይ የታጠቁ ኃይሎችን ማሰማራትና ሽፍቶችን መመልመል እንዲሁም በሰላም ፈላጊ የትግራይ ህዝብ ላይ ይፈጽመዋል ያለውን ፍትሀዊ በደል ይቁም በማለት ጠይቋል። ህወሀት ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎችና ሰፋሪዎችን የማስወጣትና ተፈናቃዮችን የመመለስ ግዴታውን መወጣት አለበት ሲል አክሏል። ከሰሞኑ በተለይ በወልቃየት ተገዳይ ጉዳይ ስማቸው በጉልህ የሚነሳው ኮሎኔል ደመቀ ዘውዱ በህገወጥ መንገድ ቤት የወረሱ የወልቃየት ነዋሪዎች መልቀቅ አለባቸው ማለታቸው የሚታወስ ሲሆን፣ ከወልቃየትና አካባቢ የተፈናቅሉ የትግራይ ተወላጆች ወደ ቀደመ ቀያቸው ሊመለሱ ነው ማለቱም የሚዘነጋ አይደለም። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ ያከራዩ ሰዎች የቤታቸው ካርታ ሊመክን እንደሆነ ተገለጸ። ለመኖሪያ ቤት የተገነባ ቤታቸውን ለንግድ ስራ ያከራዩ ባለንብረቶች በሶስት ቀን ውስጥ ሪፖርት ካላደረጉ የቤታቸው ካርታ እንደሚመክን እንደተነገራቸው አንድ ባለንብረት ለአምዛራ ሚዲያ ተናገሩም። ካሁን ቀደም በተለይ ተከራይ ማከራይ መንግስት ተገቢ ነው ያለውን ግብር ለመንግስት ግብር ሲከፍሉ የቆዩ ቢሆንም መንግስት እውቅና የለኝ ማለቱ ከዘረፋ የሚተናነስ እንዳልሆነ ተመላክቷል። በርዕሰ መዲናው አዲስ አበባ ካሁን ቀደም ምንም እንኳን ለመኖሪያ ቤት እየተገነባን ቤት ለንግድ ስራ ያዋለው ተከራዮች ግብር ሲከፍሉ የቆዩ ቢሆንም በተለይ ከሰሞኑ ቅጣት በሚል ሰበብ በርካታ ሚሊዮን ብሮች እንዲከፍሉ እየተደረጉ መሆናቸውን አምዛራ ሚዲያ የደረሰው መረጃ ያስረዳል። በተለይ በአያት በሰሜት በአራብሳና በሌሎች የከተማው አካባቢዎች ለመኖሪያ ተብሎ ተሰርተው ለንግድ ስራ የሚያከናውኑ ባለንብረቶች ግልጽ መንግስታዊ ዘረፋ እየተፈጸመባቸው እንደሚገኝ ይመላከታል። ለአምዛራ ሚዲያ የደረሰው መረጃ እንደሚያመላክተው ከሆነ ደግሞ የመኖሪያ ቤታቸውን ለንግድ ያከራዩ ባለንብረቶች በሶስት ቀን ውስጥ ተገቢውን ሪፖርት ለመንግስት ካላደረጉ የቤታቸው ካርታ ሊመክን ነው። በአማራ ክልል ቋራ ሳሊያ ከተማ በተፈጸመው የድሮን ጥቃት የበርካታ ንጹሐን ሰዎች ህይወት መቀጠፉ ተመላከተም። የፌዴራል መንግስቱ ፈጽሞታል በተባለው በዚሁ የድሮን ጥቃት በተለይ በሳሊያ ከተማ የበርካታ ንጹሐን ነዋሪዎች ሀብትና ንብረት ቤታቸው ጭምር መጋየቱን የመረጃ ምንጮች ተናግረዋል። በክልሉ ከቅርብ ጊዜ ወዲህ የሚፈጸመው የድሮን ጥቃት እየተበራከተ የመጣ ሲሆን ታርጌት የመታው ጥቃት አቃማ እንደሆነ ይነገርለታል። የሚፈጸመው የድሮን ጥቃት በጠቅላላ የሚያርፈው ንጹሐን የአማራ ህዝብ ላይ ሲሆን በተለይ በገበሬዎች መኖሪያ ቤት ላይ፣ በቤተ ክርስቲያናት ላይ፣ በትምህርት ተቋማ። ጥፋትና በጤና ኬላዎች ላይ ጭምር እንደሆነ የሚወጡ ሪፖርቶች አስረጅ ናቸው። በአማራ ክልል የተከፈተው ግጭት መሰለ ጦርነት ምንም እንኳን ህጻናትን፣ ሴቶችን፣ ንጹሐንን እየቀጠፈ ሁለት ዓመታትን ያሳለፈ ቢሆንም እስካሁን ድረስ አፈጻጸሙን በሚመለከት ለህዝብ እንደራሴዎች ምክር ቤት አባላት የቀረበ ሪፖርት ስለ መኖሩ አምዛራ ሚዲያ አልተመለከተም። የኢትዮጵያን ህልውና የሚፈታተኑ በርካታ አሻጥሮች መኖራቸውን የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ግልጽ አደረጉ። ሌተናል ጄኔራሉ ከጠቅላይ መምሪያው ስታፍ የሠራዊት አባላት ጋር በነበራቸው ቆይታቸው የኢትዮጵያን ህልውና የሚፈታተኑ በርካታ አሻጥሮች መኖራቸውን ጠቁሞ ህልውናዋን የሚፈታተኑ ሰላም ጠል ኃይሎች አደብ እንዲገዙ እያደረግን እንገኛለን ሲሉ ተደምጠዋል። ባዳዎች ባንዳዎቹን በመጠቀም በጦርነት ውስጥ እንድንቆይ ይፈልጋሉ ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ መስዋዕትነታችን የባዳውንና የባንዳውን ሴራ ከሽፈናል ባይ ናቸው። ሌተናል ጀነራሉም ኢትዮጵያ በባዳና በባንዳ ሻጥር ያጣችውን ብሔራዊ ጥቅም ለማስጠበቅና ለማረጋገጥ እንዲሁም የጀመረችውን ጉዞ ለማሳካት በምትወስዳቸው እርምጃዎች በሁለንተና የመስክ የሰራዊቱ ዝግጁነት ከመቼውም ጊዜ የላቀ ስለመሆኑ አንስተዋል። የወታደር ክብሩ ሀገር ማቆየት ነው ያሉት ወታደራዊ አዛዡ ሞታቸውም ሆነ ትንሳኤያቸው በኢትዮጵያና ለኢትዮጵያ እንደሆነ ተናግረዋል። ተቋሙ ኢትዮጵያንና ብሔራዊ ጥቅሟን ለመጠበቅ በሚያስችል አስተማማኝ ቁመና ላይ ይገኛል ያሉት ሌትናል ጄኔራል ብርሃኑ በቀለ የሰራዊቱን ሁለንተና ተጠቃሚነት የሚያረጋግጡ ተግባራትን እያከናወነ እንደሚገኝ አስረድተዋል። እዙ ከታሪካዊ ጠላቶች ተልእኮ በተሰጠው ጽንፈኛ ሲሉ በገለጹት ቡድን ላይ የሚወስደውን እርምጃ አጠናክሮ ቀጥሏል ብለዋል። ሌትናል ጄኔራል ብርሃኑ በቀለ ይህን ቢሉም በትናንትና ሁለት በተለይ በሰሜን ሸዋ አካባቢ በተደረገው ውጊያ የመከላከያ ሰራዊት ክፉኛ መመታቱን ምንጮች ተናግረዋል በሚል መዘገቡ የሚታወስ ነው። በጋምቤላ ክልል ከአራት ያላነሱ ሰዎች በጊኒ ወርም በሽታ መያዛቸውን የክልሉ ጤና ቢሮ አስታወቀም። በጋምቤላ ክልል የጊኒ ወርም በሽታ ለመከላከልና ለመቆጣጠር ጥረት ሲደረግ ቢቆይም አሁንም ፈታኝ ሆኖ ቀጥሏል ሲል ነው የክልሉ ጤና ቢሮ ያስታወቀው። በካርተር ሴንተር ኢትዮጵያና በክልሉ ጤና ቢሮ አዘጋጅነት የጊኒ ወርም የኦንኮ ሲክራይስና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በአቦቦ ወረዳ ተካሂዷል። የክልሉ ጤና ቢሮ አላፊ ተወካይ የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝት ቁጥጥር ዳይሬክቶሬት ዳይሬክተር አቶ ኒኪ ወይዘሮ በክልሉ በአቦቦና ጎና ወረዳ ከሁለት አስርተ ዓመታት በላይ በሽታውን ለማጥፋት ጥረት መደረጉን ጠቅሰዋል። በተደረገው ጥረት በሽታው ለሁለት ዓመታት በሰው ላይ ሳይከሰት ቢቆይም በቅርቡ በአራት ሰዎች ላይ የይን ወርም በሽታ መገኘቱን ግልጽ አድርገዋል። በመድረኩ ላይ ከክልል ከዞንና ከወረዳ እንዲሁም ከአጋር ድርጅቶች የተወጣጡ ተሳታፊዎች የተገኙ ሲሆን የይን ወርም የኦንኮና የዞን በሽታዎችን ጨርሶ ለማጥፋት በ2017 በጀት ዓመት የተከናወኑ ስራዎች ሪፖርት ቀርቦ ውይይት ተካሂዶባቸዋል። በዚህ መሰረት የኦንኮና የዞን በሽታዎች ለመከላከልና ለመቆጣጠር በተሰሩ ስራዎች አጥጋቢ ውጤት መመዝገባቸው የተገለጸ ቢሆንም የዩኖርን በሽታ ግን አሁን ፈታኝ መሆኑ ነው የተመላከተው። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች የእስካሁኖቹ ነበሩ። ምርጫችሁ አድርጋችሁን ስለምትከታተሉ እናመሰግናለን። ጤና ይስጥልን።